ሰው ግብርን በታማኝነት መክፈል ሲችል ነው እየተሰሩ ላሉት መሰረተ ልማቶችን ከፍ ለማድረግ ከተማዋ ልታደግ የምችለው ከተማችን ላይ የሚሰሩ ልማቶችን ከተማ እድገትን ማፋጠን መቻል አለብን። ያንን ደግሞ ለማድረግ ሁላችንም እንደ እዳ ሳይሆን ልክ ያሳምን በላው በዛ መልክ አይተን ነው ግብርን መክፈል ያለብን በታማኝነት እንዲሁ በወቅቱ መክፈል የሁሉም ሰው የህሊና ግዴታ ነው። ግብርን በጊዜው በከፈልን ቁጥር ደግሞ ከተማችን እድገቷን እየጨመረች ነው የምትሄደው እና የምንሰራው በተሰማራንበት የስራ መስክ ግዴታ የሆነውን ግብር በመክፈል ከተማችንን የሰላም ሰገነቷን ወራቤ ከሌሎች አቻ ከተማዎች እኩል እንዲሁም ደግሞ የተሻለ ከተማ እንዲያደርጉ መልዕክት እናስተላልፋለን። የተሻለ ከተማን ደግሞ ለመፍጠር እያንዳንዱ ሰው ግብርን መክፈል መቻል አለበት ማለት ነው። እኛም አጋዥ አካል መሆን አለብን። አሁን የምንገኝበት ስፍራ የወራቤ ከተማ አስተዳደር ከንቲባ ጽፈት ቤት አጠቃላይ ዘመናዊ የሆነ ህንፃ የምንገኘው ማለት ነው። ከስር ግራውንዱ አለ። አሁን እየወረድኩ ያለሁት ከፕላስቱ ነው። በአጠቃላይ ይሄ ህንፃ አጠቃላይ ሴክተሮችን መያዝ የሚችል እና በከተማው ላይ በክራይ የሚገኙ ሴክተሮችን እንዲሁም ሌሎችን አጠቃሉ መያዝ የሚችል ነው። ይሄ ቦታ ግንባታው ሲጠናቀቅ የከተማዋን አንድ እድገት ከፍ የሚያደርግ ነው ማለት ነው ቅድም እንደነገርኩናችሁ አስፈላጊ በሆነ ቦታ የተገነባው እንዲሁም ለከተማደግሞ ለከተማው ደግሞ ወሳኝ የሆነ ምዕራፍን የሚያሸጋግር ይሆናል ተብሎ ይጠበቃል። አሁን ላይ ግንባታው በመጠናቀቅ ላይ ይገኛል። ቦታውን መታችሁ መጎብኘት የምትፈልጉ ሰዎች መጎብኘት ትችላላችሁ። አጠቃላይ ቪዲዮ ላይ እንደምትመለከቱት ሰፊ ነው። ወደዚህ መመልከት እንችላለን። ከላይ ውብ ነው። ይህን ቦታ መታችሁ ጎብኙት። ከተማ አስተዳደሩ በሚሰራው ስራ አጠቃላይ መታችሁ ሀሳብና አስተያየት መስጠት ትችላላችሁ። በከተማ አስተዳደሩ የሚሰሩ የልማት ስራዎች በአጠቃላይ እናንተ በምታዋጡት በእናንተ በምትከፍሉት ግብርና በምትሰጡት የልማት ድጋፍ ነው ማለት ነው ይሄን ቃል የገባችሁትን ለከተማው ለኮሪደር ልማት እንዲሁም ለሌሎችም የልማት እንቅስቃሴዎች ቃል የገባችሁትን ቃላችሁ እንድትሞሉ እንጠይቃለን። በተጨማሪ ደግሞ አሁን ላይ የደረጃ ላይ አንደኛ ሩብ ዓመት ማክፈያ ጊዜ ከመሆኑ አኳያ ሁላችሁም የሚጠበቅባችሁን ዓመታዊ ግብራችሁ ባለው አምና የከፈላችሁትን የቤት ኪራይ ገቢ ግብር ሊሆን ይችላል፣ ባጃጅ እስክርካሪ ግብር ሊሆን ይችላል፣ ሌሎችም ቀድሞ በደረጃ አመሩሃ የተጠቃለው የነበሩ አሁን ላይ ወደ ደረጃ ሐሊታሃ ወይም ደግሞ ወደ ባት ያልተሸጋገራችሁ። በአጠቃላይ ግብር ከፋዮቻችን ግብራችሁን 25% አምና ያከፈላችሁ 25% እንድትከፍሉ ግብራችሁን ከፍላችሁ ከተማችን ላይ የሚሰሩ የልማት እንቅስቃሴዎችን በጋራ ሆነን አጠቃላይ አብረን ለከተማዋ ለአገልግሎት ዝግጁ እናደርግ የሚል ጥሪ ማስተላለፍ ፈልጋለሁ። ይህ የወራቤ ከተማ አስተላለፍ